ቲና እና ዳኒ በደስታ ፈነጠዙ፣ በደስታ ተሞሉ። አባባ በድንገት ሐሳባቸውን ቀይረው ለቲና እና ለዳንኤል ድርጅትና ባቴውም ወረቀት ላይ ፈረመላቸው። ቲናም ደግሞ ወረቀቱን ተቀብላ እጅግ በጣም በሚገርም ሁኔታ በጣም በደስታ ተሞልታ፣ ትሁት ዳኒን የምታደርገው ነገር ግራ ገባት። ዳኒ እንግዲህ ድል አደረገ ማለት ነው። አባባን አሸንፈን ቤትና ሀብተውን ወደ በኛ ስራ ስር አዞረልን እያሉ በደስታ ተሞልተዋል። ትሁት ከሚባለው በላይ አባባ ያደረገውን ድርጊት በጣም ልቧ ተሰብሯል። በጣም አብዳለች። ካሊብም ደግሞ ከስራ ብመጣ አባዬ ይህንን ካሊብም እንዴት ለቲናና ለካሊ። ቤቱን ፈርመ ትሰጣለ በማለት አባቱን ተቆጣ። አባባ ደግሞ ምን አገባ እኔ ደስ ያለኝን እና የፈለገኝን ነገር ማድረግ ይችላለሁ ሲል፣ ብዙ ጊዜ ለቲና ቃል ገብቼላት ነበረ። ድርጅቱንም ሆነ ቤቱንም በእሷ ስም እንደማደርግላት ተናግሬያለሁ። ምክንያቱም እኔ የታመምኩ ጊዜ በጣም ዋጋና መስዋዕትነት ከፍላ ያስታመመችኝ ቲና ብቻና ብቻ ናት አንተ ኮ አባዬ ምንህን ነው ምን ሆነሃል የት ነው የት ሀኪም ቤት ልውሰድህ ብለህ አልጠየከኝም ቲና ያደረገችልኝ ነገር ማንም ውለታ አልዋለችልኝ ስለዚህ የኔ ሀብት እንጂ ያንተ አይደለም ደግሞ ምንም ልትቆጣጠርም አትፈልግ እንድትቆጣጠረኝ አልፈልግም በማለት ከባድ ቃላቶችን ወረወሩበት ካሊብም እውነትም አባዬ አምሯል እንዴ? ይህ ነገር ምንድን ነው? እንዴት ሊሆን ይችላል? በማለት ከመቼ ወዲህ አባዬ ቲናን ሊወዳ ቻለ? እስከ ዛሬስ ንቃ እያለ ካሊብ፣ እነዚህ ሰዎች መጥፎ ናቸው የሚሰሩትን አታውቅም እያል ካልነበረ እንዴት አባይቴ በድንገት ሀሳቡን ቀየረ? በማለት በአባቱ ሀሳብ መቀየር በጣም ተገረመ። ትሁት ግን እውነት ነው አባዬ፣ በጤናህ ነው ወይንስ በእውነትህ ነው ይህን ነገር ያደረግኩል? እስከ ዛሬ እኮ ምግብህን እንኳ እያቀረብኩልህ እያሰቃየ የነበረ እንዲሁም በትራስ ፊትህ ፍህን እያፈነች የነበረ ምግቡን ሁሉ ቀዝቃዛ እያደረገች እየሰጠች የነበረ ከዊልቸር ላይ ሁሉ ስቃይህን ያበላች ከባድ ሰው ናት። እንዴት ነው ዛሬ ለሷ ድርጅትና ቤት የምትፈርመው? እኔስ ብሆን ባለፈው አግተው ያሰቃዩኝን ነገር አባዬ እንዴት ማሳመን አለብ አሳመኝ ይሄ ለምን እንዴ እንዴት ይህን ድርጅትና ቤት በእኛ ስር ያድርጉልን ሲሉ እምቢ ብያቸው አይደለም እንዴ እኔስ ለዛ ነገር አገታው ሲያሰቃዩኝ የነበረው ይህ ሁሉ ነገር አባዬ በእኛ ላይ እየተጫወትክ ነበር እንዴ እኔስ በማይመለከተኝ ከካሌብ ጋር ስንት የተጣላው ከዳኒስ ጋር ከቲናስ ከዲና ጋር ያላደረግኩት ነገር የለም ለአንተ ስል እኮ ብዙ ነገር ሲከራከር ነበር። እንዴት ይህን ነገር ልታደርግ ትችላለህ በማለት ትሁቴ፣ አበደች ትሁት አሉ አባባ። እኔ አባትሽ ይህንን ነገር እንደማላደርግ ጠንቅቀሽ ታውቂያለሽ። ሰሞኑን ያካሄዱ ያሉት ነገር መቀጣጫ እንዲሆናቸው ይህንን ድርጅት ሀብት፣ ምን ያህል ጉጉት እንዳላቸው ለማወቅ እንጂ ፈጽሞ ለእነሱ ይህን ቤትና ድርጅት አልፈረምኩም ግን ውስጣቸውን እስቲ አቅማቸውን ለመረዳት ብዬ ነው። አየሽ ትሁት፣ ይህን ድርጅትና ቤት እኔ ስገነባው ብዙ መስዋዕትነት ከፍየበት ብዙ እድሜን ጨርሸበት ነው። እነሱ ግን በአንድ ወረቀት በአንድ ወርና በሁለት ወር ይህንን ሀብት ለማገኘት ስለቻሉ እና ስላፈሩ በጣም ተደስተዋል። ይሄ ደግሞ እኔ መረጃ እንዲጠቅመኝ ስለሚጠቅመኝ እንጂ ያደረግኩት ለሌላ ለክፋት አስቤ አይደለም። እመኒ ትሁት፣ እኔ አባትሽ ይህን ነገር በፍጹም አላደርግም። የካሊብንም ሆነ ሁኔታ ተረድቼዋለሁ። ለአንቺ ግን እውነቱን ልንገርሽ፣ እኔ በፍጹም ይሄንን ነገር ለእነሱ ድርጅትንም ሆነ ቤት ፈርሜ አልሰጠሁም አላት። ካሊብ ምን ያህል ስሜት አለው ብዬ ለገንዘብ ይቆረቆራ ወይንስ በአሁን ቲናን አፍቅሮ ወዷት ድርጅቱንና ቤቱን በስሟ ስላደረግኩለት ደስ ይለው ይሆን በሚል ለመሰብ ስለፈለግኩ ነው ትሁት አሉ። ወይኔ አባዬ፣ ይቅርታ በጣም ነበር ያስደነገጥከኝ። ራሴ መቋቋም እኮ አቃተኝ አለችው። እውነትም የማስታወስ እድሉ ጠፋ እንዴ እያልኩ እየተጨናነኩ ነበረ በማለት ትናገራለች። ሰላም ውደት ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛኝ። እንግዲህ ትሁት የሚለውን ቀጣይ ፓርቲ ዘንድላችሁ መተነ እስከ መጨረሻ በትህትና እንድትከታተሉንና ላይክ ሸር እያደረጋችሁ እንድታበረታቱን እንጠይቃለን። አሁን እንግዲህ የግፈኛው ሚስትና ሰራተኛዋ ፍጥጫ የሚለውን ወደ ቻናል ቤተሰቦች እናንተም እኔ ላይክ ላይክ ሰብስክራይ ለምታደርጉልኝ ከልብ አመሰግናችኋለሁ። አባባ ዛሬ አስደንጋጭና ጉድ ነበረ የሰራቸው። ትሁት በጣም ግራ ገብቷት ነበር፣ ደንግጧትም ነበር። አባባ እንግዲህ ባለፈው ሱፉን ለብሶ ወጥቶ ነበረ ፊት ለፊት ዳኒ እና ቲናን ሽንታቸው እስከሚመጣ ድረስ አስጨንቀዋቸው ነበር። የዛሬው ደግሞ ቲና እና ካሊብ ሳይቀሩ ነበሩ የደነገጡት እና በጣም አስደንጋጭም ነበረ። ግን በጣም አስተማሪና ተወዳጅ ፓርት አለ ማለት ነው። አባባ እንግዲህ ነገሮችን በሚዛን እና በጥበብ እየተገነባ ነገር እርሳቸውና ቤተሰቡን በማይጎዳ ነበር የሚያደርገው ማጣት የማይቻል ብዙ ተጫውተውበታል ለገንዘብ እና ለሀብት ሲል ብዙ መቀየር እንደሚችሉ እያሉ ቲናን ሳያፈቅራት እና ሳይወዳት እንግዲህ በዚህ ጦስና መከራ ውስጥ ገብቶ የአባባ የሆነውን ሀብትና ንብረት ለመሮጥ በጣም ጓጉቶ ተነስቷል። እንዲሁም ትሁትንም ቲናንም አፍቅሮ ሳይሆን ፍቅር እንደማይወዳት እንደማያፈቅራት ለትሁት ነገራት። ትሁትም ለእኔ የምትነግረኝ ምን ብናገባኝ? አገባኝ ለእሷው እዛው ንገራት በማለት ስሚ ትሁት፣ እኔ በጣም የማፈቅረው የመወዳት ጓደኛ ልጅ አለችኝ። እሷ ደግሞ ገንዘብ ትወዳለች። እዚህ ደግሞ ከዚህ ቤት ውስጥ ገንዘብ የማገኝበት ቦታ የለኝም። ስለዚህ አቅሜን አውቄ ነው እዚህ ቤት ውስጥ ገንዘብና ሀብት ይዤ ለመውጣት እርጅን ሲል ፍቅረኛዬን በጣም ስለመወዳት እና ስለምትወደኝ እየተሰቃየችብኝ ነው ሲል ይነግራታል። ቲናን ግን በፍጹም ለወዳትና ላፈቅራት አልችልም ሲል እውነቱን ለትሁት ሲነግራት፣ ትሁት ደግሞ ቆሻሻ ባለጌ ነህ አንተ እኔ ምን አገባኝ። አሁንም በትህትና ስላናገርከኝ እውነቱን ልንገርህ ዳኒ፣ ያንተ ያልሆነን ነገር አታሳድ፣ ጊዜን አታባክን። እኔ በሕይወት እያለሁ የናባባ ንብረት አንዲትም አምስት ሳንቲም ቁራጭ አትሄድም አለችው። በትህትና ስላናገርሽኝ አመሰግናለሁ አለ ዳኒ። ካሊብ ከስራ ቦታ ተመልሶ ሲመጣ ትሁቴ እንግዲህ ቲናን ቅጥቅጥ አድርጋ ደብድባት ነበረ። ለምን ቢባል ዳኒ እና ቲና ሆነው ትሁትን አግተው አሰቃይተዋት ነበርና የክፋትን ጥግት አሳይተዋት ነበረ። እሷም ደግሞ በአጋጣሚ አባባ ፈተዋት አምልጣ ሄዳ ነበር። ከውጭ ከተገናኙ በኋላ ስሜ ትሁቴ፣ አንቺ ይሄን ገንዘብ ይዘሽ ምሳሽን በልተሽ ተረጋግተሽ ቤት ውስጥ ነይ ቶሎ በማለት የሰደዷት ከዚህ በኋላ የፈለግሽውን ማድረግ ትችላለች ሲሉ ደስ ያለሽን ነገር ፈጽሚ አሏት። እሷም ካሊብም ሲመጣ የተፈጠረውና የሆነውን ነገር ያለ ነገር ሲያይ አባዬ እዚህ ቤት እኮ የተፈጠረውን ነገር እና ምንም የተፈጠረ ነገር የለም አለው። ዛሬ ትሁት ቀላል ስራ አልሰራችም እኮ ቲናን ቀጥቅጣ ደብድባ ቲና ደግሞ ሆስፒታል ገብታለች በማለት ይነግረዋል። እንዴ አባዬ ምን ማለት ነው? ትቀልዳለህ እንዴ? አሉ ለምን እንደዚህ ያደረገች ብሎ ቁጣውን ጀመረ። እንግዲህ ያንን ነገርማ እሷ ስትመጣ ታስረዳሃለች በማለት ያደረገችውን ነገር ቀላል እንዳልሆነ ግልጽ ነው። ቢሆንም አባዬ ሰራተኛ በፍጹም መሆኗን ትሁት ልትደበድባት አልፈልግም። ምንም ቢሆን መስመሯን ማለፍ የለባትም ሰራተኝነቷን ለምን ታልፋለች? ይለዋል አንተ ማስታወስ ለምን ወገንተኛ ሆነ ለእሷ ትፈርዳለች ትሁትስ ምን ቢያደርጓት ነው ብለህ ለምን አራስን አጠይቅም አሉት። ቢሆንም አባዬ ቲና ያለ ምክንያት እንደዛ እንደማታደርጋት አውቃለሁ። ቢያንስ እንኳ ልጅቱ እርጉዝ ናት፣ ሰው እንዴት በሕፃን ልጅ ላይ ይቀለዳል አለው። ዝም በል የአንተ ልጅ መሆኑ ምን አሳወቅህ? ቲና ብታረግዝም ከዳኒ እንጂ ከአንተ አይሆንም ሲሉ ተናገረው። እናንተ ያንተ ልጅ ነው ያረገዘችው፣ እስኪ መልስ መልስልኝ። ዳንኤል ባሏ ነው ብየት በደጋጋሚ ነገርኩ። አይገባህም፣ ስነ ስርዓትህን ያዝ ካሊብ። እኔንም አታናደኝ፣ የማይናገር ንግግር የተናገርክ እኔንም ልቤን እንድትሰብረው አልፈልግም። ምን ማለት ነው አባዬ? አለ ጨርሻ። እኔ ልጅ ከዚህ በኋላ ከአንተ ጋር መቀጠል አልችልም ሁኔታ ደስ አይለኝም ከአባቴ የበለጠ ማንን እንደምታምን ግራ ገብቶኛል። ስለዚህ አንድ ነገር ብትናገራት ልጅን የመጨረሻችን ነው በማለት ይቆጣል። ቲናም እንግዲህ ከሆስፒታል መጣች፣ አይኗ ሁሉ ቀልቶ። ለካሊ ምን ብትለው ነው ስም አካሊ ባየህ፣ በጉጉት እና በፍቅር የምንጠብቀውን ልጃችንን እንኳ አጣ ነው አለችው። ይቺ ትሁት እንግዲህ እዚህ ሳሎን ላይ ድፍት አድርጋ ልጁን ቅጥቅጥ አድርጋ ቀጠቀጠች። ለመከራ እና ስቃይ አብልታ ልጄን አስጠፋችብኝ አለ እና አሁን ልጄ ሆዴ ውስጥ የለም አለችው። በከንቱ እኮ ነው የቀረው ልጃችን ስትለው በጣም ተናደደ። እንዲህ ዳኒም እንግዲህ ለረጅም ጊዜ ሲጠብቅ የነበረውን ቲናን ክፋቷን እና መጥፎዋን እያወቀ እየያያት እንኳ ስራዋን እና ነገሯ የሚወደው ልጅ ስል መታገስ አለብኝ ብሎ ዝም ብሎ ነበር። በመጨረሻም ግን ልጁ ወደ ሳሎን ሄደና አባቱን አባቱን ትሁት ብሎ ከጠራት በኋላ እሺ ብላ ትሁት መታ ቁጭ ስትል፣ አባባና ካሊብን እያየች ከዛና ከዚህ አይኗ ስታራውጥ፣ እንዴት እንደዚህ ልታደርግ ትችላለች? ቢያንስ እኮ እኔም ማክበር አለብሽ። ቲና እኮ በሆዷ ልጅ የእኔን ልጅ ይዛለች። ልጃችንም ሳይቀር እኮ እንዴት ታስወግጀዋለሽ አላት። እኔ አንተ ዝምበል የማይመለከትን እንደምታስበው አይደለም። ከእኔንም ልታዳምጠኝ እፈልጋለሁ። ካሊብ በጭራሽ ላዳምጥሽም ልሰማሽም አልፈልግም አላት። ቀጥ ብለሽ ውጭና ልብስሽን ጠቅልለሽ ውጪ ሲላት፣ አባትየውም ስማ እንጂ እሷ ምን አደርጋሽ ነው ብለ ያደረገቻትን መጠየቅ የለብም ሲሉ አባባ ትናገራሉ። እሷም እውነታውን ያወክ ጊዜ ትጸጸታለ። እውነቱን በዚህ ልጅ አባቴ እየነገረ እንኳ አይንህን ጨፍንህ፣ አባትን ስታጣ በጣም አዝናለሁ አለችው። ትሁት ለማንኛውም አባቴን ጠብቀው፣ አባባን ጠብቀ። አንተ የያዘ ይዞኝ እንጂ እዚህ ቤት በፍጹም እኔ ወጣ ብዬ ብሰራ ከእናንተ ቤት የሚያገኘውን ጌትን ቦታ አገኘዋለሁ ስትል ትናገራለች። እሱም እንግዲህ አባባን በጣም ተናደዱና ልክ ልክሉ ነገሩት። ማለት ስማ ትሁት ዛሬ ትወጣለች አይደለ? አንተም ሆነ ከሚስት ጋር አብረ ውልቅ ትላለች ሲሉ መልእክቱን ያስተላልፉበታል። እንዲ፣ አባዬ እኔ እኮ ልጅ ነኝ፣ ወዴት ልሄድ እችላለሁ ሲለው፣ አንተ ወንድ ልጅ ነህ፣ የፈለግከው ቦታ መሄድ ትችላለህ። ሴቷ ልጅ ግን ትሁትን ግን እንደዚህ አመነጫጭቃቸውን አዋርደሃት ባልሰራችው ነገር ክፉ እንድታደርጋት አድርገህ እንድታባረራት አልፈልግም። እሷም ለመሄድ ወስናለ፣ አንተም መሄድ ትችላለህ፣ ዛሬውኑ በሚል ከተዛዛቸውን አስተላለፉ። ካሊብ ደግሞ ያለው ደሞዝ ቤት ተከራይቶ ቀርቶ ከእሷ ጋር ሊያኖረው አይችልም። ቲናም ደግሞ ቤት ኪራይ ይዛ መውጣት አትፈልግም። ምክንያቱም የምትፈልገው ዋናው ቤቱንና ሀብቱን መውረስ እንጂ ሌላ ነገር አይደለም። አሁንም እሱም በሽተኛ አድርጋ የአባባን ሀብት ንብረት በራሷ ስም ለማድረግ ብቻ ነው ቲና እየተሯሯጠች ያለችው። ዳኒ ጋር እንግዲህ ወደ ውጭ ወጡና፣ ምን አሰብሽ ብሎ ሲመካከሩ፣ አንተና ካሊብ ቤት ኪራይ ይዛችሁ ብትኖሩ፣ አንቺም ባለው ደግሞ ወስ ሊያሳልሽ ከካሊብ ግን አምስት ነገር የምታገኙ የለሽም። ዋናው ጥቅማችን ቤቱና ሰውየው ነበር። ስለዚህ አሁን ትሁትን ይቅርታ ጠይቀሽ፣ ወደ ቤት ተመለሽ በማለት ይመክራታል። እሷን በፍጹም አላደርገውም፣ አለች ዳኒ ምን እያሰብክ ነው? እንደውም ሰላም አገኘው። ከአሁን በኋላ ሌላ ሰራተኛ ይመጣል። እኔ እናንተ እንደፈለግን ሁነን ባልና ሚስቱ ነን፣ በዛ ቤት ውስጥ እንኖራለን አለች። ስለዚህ ሰውየውም ቢሆን ተናዶ ነው እንጂ አሁን ትሁት ከወጣች በኋላ እኛን አያስወጣንም ስትል ትነግረዋለች። አይመስለኝም አለ እሱ። ካሊብ እኮ ልጁ ነው፣ አንተ እንዴት አሳልፎ በልም ብለው ነገር አውቶ ይጥለው ይመስልሃል? እንዴት ታስባለ ስት ለዳኒ ትነግሯል። ዳኒም ታኒ አሁንም ሞኝ አትሆኝ ጅል አትሆኝ ትንሽ ሰውየው ቀላል ሰውን ወይም እንዲያውም የሚያቅ ይመስለኛል ሲላት፣ እንዲሁም ከታሰረችበት ቦታ የፈታትሁትን እሱ ነው ብዬሻለሁ በተደጋጋሚ እኛ ጉዳት እንዳደረስንበት ያቃል። አባባ በወሰነ ውሳኔ ግልጽ፣ ወደኋላ አይልም፣ ግልጽ ይሆንልሽ። ካሌብም አማራጭ ከሌለው በአባባ ውሳኔ ጸንቶ ኪራይ ቤት ሊወጣ ይችላል።